ቢስሚላህ አልሐምዱሊላህ፣ ሰላቱ ወሰላም አላ ረሱሉላህ። እንግዲህ ዛሬ ለአባታችን ለተቀዳሚ ሀጂ ሙፍቲ ዑመር ኢድሪስ እንግዲህ ወደ አሄራ ሄደዋል፣ ጀነተል ፍርዶስ ይወፍቃቸው። በዚህ መሰረት እንግዲህ ለአባታችን ሰደቃ እንዲሆን እኛ በፋውንዴሽናችን ስም ስፔሻ፣ እኛም በቤተሰቦቻችን ስም፣ ምክንያቱም እኒህ አባት ለሀገር ዋርካ፣ ለህዝብ፣ ለሁላችንም፣ ለሀገራችን አባት የነበሩ ናቸው። ከዛ አልፎ ግን ወደ እኛ ደግሞ ስንመጣ ደግሞ በተለያየ መንገድ በተለይ ደግሞ የዚህ ወገንን የማገዝ እንቅስቃሴ በጀመርንበት የመጀመሪያው ሂደት ላይ በማስክም ዘመን ጨምሮ ቤታችን ላይ በመምጣት ተረጂዎች ዱአ በማድረግ ወደ ስራ አዳዲስ በሚሄዱበትም ጭምር ደግሞ ምክርን በመስጠት በተደጋጋሚ በጣም በረጅም ጊዜ ፋውንዴሽናችን ውስጥ ትልቅ ነገር ሲያግዙን የነበሩ ነው። ከዛም አልፎ ደግሞ በተለያየ ጊዜ ላይ ደግሞ እኛም ቤተሰባችን ላይ እንግዲህ ሀዘን በደረሰ ሰዓት ላይ እንግዲህ በተለይ እኔ ደግሞ በጣም ትልቅ ዲፕሬሽን ውስጥ ነበርኩበት ሰዓት ላይ ደግሞ እሳቸው መጥተው ደግሞ በተለያየ አስራ አምስት ቀን ድረስ ቤታቸው ድረስ እንድቆይም ጭምር አድርገው ዱአ በማድረግ ብዙ ምክር በመስጠትም ወደ ራሴ ወደ ቀልቤ እንድመለስም ትልቅ ነገር ዛሬ ላለሁበትም ነገር ትልቅ ነገር አድርገውልኛል። ከዚህም ባለፈ በደስታዬም ሰዓት ላይ ኒካዬንም በማሰር ከመጀመሪያው እስከ መጨረሻው ድረስ አብረውኝ በመሆን ከነ ቤተሰቦቻቸው ትልቅ ነገር ያደረጉልን አባት ነበሩ። እንግዲህ አላህ ጀነተል ፍርዶስ አሁንም ይወፍቃቸው ብለን ዱአ እናደርጋለን። ከዛም ባለፈ ደግሞ በተለያየ መንገድ ደግሞ ፋውንዴሽናችን ላይ በተለይ ደግሞ እኛ እንደ አቅማችን እንደ ፋውንዴሽን ቀደም ሲል የነበራቸውን ቤታቸውንም ጭምር ለእንግዳ ማረፊያ እንዲሆን ብዙ አጋጣሚ እንግዲህ ለመጀመሪያ ጊዜ ዛሬ እና ቤታቸውን ግቢያቸውንም ጭምር እንግዲህ ለእኛም ለሀገርም ትልቅ አባት እንደመሆናቸው በአቅማችንም ጭምር ግቢያቸውን ጭምር በማደስ በማድረግ እንግዶች የሚመጡበትን ማረፊያ በተለይ በተለያየ ጊዜ የተለያየ ውዝግብ ሲነሳበት የነበረውን የረመዳን ሰዓት ላይ እንግዶች የሚያፈጥሩበትን ቦታ ሙሉ ለሙሉ በእኛ ወጪና እንዲሁም አንድ ቤተሰባችን ባገኘነው ድጋፍ ያንን ነገር ሰርተናል። ያንንም ሂደት ላይ በተለያየ ጊዜ ረመዳን ቀም ለሌላቸው ሰዎች በቤታቸው ስናስፈጥር ለሙሳፊሮች እንዲሁም ለደረሳዎችም ጭምር እዛ ስናደርግ የነበረበት ሂደት ነው። ከዚህም አልፎ ደግሞ አፍሪካ ህብረት የሚገኘው መስጊድ ደግሞ ነጃሺ መስጊድ ያንን እንግዲህ እዛን ሰዓት ላይ በተለይ አፍሪካ ህብረት ስብሰባ በሚመጣበት ሰዓት ላይ አጥሩ እንዲታጠር በባነር እንኳን እንዲሸፈን ጥያቄዎች በሚቀርቡበት ሰዓት ላይ እን ለጊዜያዊነት እንኳን ብሎ በጠየቁን ሰዓት ላይ በወቅቱ እንግዲህ ወደ አምስት ሚሊዮን ብር አካባቢ ድረስ በማውጣት ታዩትን አጥሩ ሙሉ ለሙሉ በዛን ሰዓት ላይ ለመስራት ይችለናል እንግዲህ አሁን ከዚህ በላይ ከዚህ በኋላም ደግሞ በተሻለ መንገድ የሚሰራበት ሂደት አድርገናል እና በብዙ መንገድ እንግዲህ ትልቅ ትስስር ነበረን። ከዚህ እንግዲህ ለመግለጽ እንደሞከር ነው። ከዚህ ባለፈ እንግዲህ እንደ ሀገርም እንደ አባትም እንደ ሁሉም አገርም ዓለምም ያዘነበት ነውና በቅርብ ጊዜ እንግዲህ ሳውዲም መካም በትልቅ እንግዲህ ስላት ተሰግዶላቸዋል። ከዛ የዓለም ዑለማ ምክር ቤትም ጭምር ትልቅ መግለጫ አውጥተውላቸዋል። በተለያየ ሀገር ላይ ብዙ ሰው አባታችን ሃጂ ሙፍቲ የሚያውቁ ሰዎች ትልልቅ መግለጫዎች እያወጡ ነው። የሀገራችን ርዕሰ ብሔር የተከበሩ ክብር ፕሬዚዳንታችን አምባሳደር ታዬ አጽቀሥላሴም እጅግ ልብ በሚነካ መንገድም እንግዲህ የተናገሩት እንዳየነው ነው። መሪር የሀዘን ቀን ነው። ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ ዕንቁ ኢትዮጵያዊ ናቸው። ብዙ አባቶች እንግዲህ ኦርቶዶክስ እምነት ተከታይ የሆኑ በጣም ለሃጂ ሙፍቲ ቅርብና በጣም ወዳጅ የሆኑት ብፁዕ አቡነ ማቲያስም ጭምር እሳቸው በምን አይነት ሐዘን ልብ ስብራት ሁሉ እንዳየነው ነው እና ሁላችን በምንችልበት ቦታ ላይ እንግዲህ ለሐዘናችን መውጫ ለእሳቸውም እንግዲህ አላህ ደግሞ ሁሉ ነገር እንዲያቀልላቸው ኃይል እንዲያደርግላቸው በምንችልበት ቦታዎች መሳኪኖችን፣ የተለያየ ቦታዎችን ሰደቃ በማውጣት በማብላት፣ በማጠጣት ሸሪያው በሚያዘው መንገድ ሁሉ ሁላችንም ያቅማችን እንድናደርግ ጭምር እንጠይቃለን። በዚህ መሰረት ጥቅምት 16 በመኖሪያ ቤታቸው ይህን ሰደቃ ለማብላት አዘጋጅተናል እና ጀዛኩሙላ ሀይር እንግዲህ አላህ ጀነተር ፍርዶስ ይወፍቃቸው። ብስሚላ ብስሚላ ርማን